116ኛው ዓመት የፖሊስ ምስረታ ማክበርን ታሳቢ አድርጎ በኢትዮጵያ ፌዴራል ፖሊስ አመቻችነት በተዘጋጀው ስፖርታዊ ፉክክር ላይ የተሳተፈው የአማራ ክልል ፖሊስ ኮሚሽን በሶስት መስኮች ስፖርታዊ ውድድርን ካደረገ በኋላ ሲመለስ ደማቅ አቀባበል ተደርጎለታል። የልዑካን ቡድኑን በባህር ዳር ዓለም አቀፍ አውሮፕላን ማረፊያ ተገኝተው የተቀበሉት የአማራ ክልል ፖሊስ ኮሚሽን ኮሚሽነር ደስዬ ደጀን ከውድድሩ የተገኘውን ዋንጫና ሜዳሊያ ተረክበዋል። ለቡድኑ የተደረገለትንም ሽኝት አስታውሰው ኮሚሽነር ደስዬ እንደተናገሩት በውድድሩ እንዲሳተፍ የተላኩ የስፖርት ቡድን የተጣለበትን ኃላፊነት ስለመወጣቱም ገልጸዋል። እንደምታስታውሱት እዚህ አዳራሽ የዛሬ 15 ቀን አካባቢ እነዚህ ውድ ልጆቻችን ስንሸኝ ሁለት መልእክቶች ተላልፈዋል። በመጀመሪያ ደረጃ ያው ለተሳትፎ የዚህን ውድድር ዋና ዓላማ ተሳትፎ አድርገን አስበናል። በሁለተኛ ደረጃ ደግሞ ለውጤት እንስራ ተባብለናል። ይሄን ሁለት መልእክት ተግባራዊ ሆኗል። ሲጀመር ጀምሮ የእኛ ክለብ በደመቀ ሁኔታ ነው የተሳተፈው። እንግዲህ ወደኋላ ስንመለከት የቆየነበት ነባራዊ ሁኔታ ይታወቃል። ስፖርት ሰላም ይወዳል፣ ሰላም ይፈልጋል። ስፖርት የሰላም ስራ ነው። ያሳለፍናቸው ሁለት ሶስት አመታት ሁላችሁም እንደምታስታውሱት ሁላችሁም ተወዳዳሪዎች ጠመንጃ ይዛችሁ ጥበቃ ስምሪት፣ ህግ በማስከበር ስራ ውስጥ ነው የቆያቸው። በዚህ ጊዜ እኛ ስንወስን ምናልባት ለመሳተፍ ካቻ ወንድሞቻችን ጋር እህቶቻችን ጋር ከሁሉም ኢትዮጵያውያን ጋር መገናኘት መገኘት የግድልናል። ከዚህ መድረክ መነጠል የለብንም። ስለዚህ ይሄ ፕሮግራም ሲጀመር በሶስቱ የውድድር አይነቶች በእግር ኳስ፣ በአትሌቲክስ እና በኢላማ ተኩስ መሳተፍ እንደምንችል ወስነን ነው የገባነው። የክልላችን መንግስት ባቀረብነው ጥያቄ ስራውን ልንሰራ የሚያስችለን አቅም እንዲፈጠር አድርጓል። ትልቁ ሀብት የሰራዊታችን ነው። አምስት አስር በምናጠራቅመው በምናገኘው መዋጮ ነው የተሳተፈው ክለቡ። የተገኘው ውጤት ከፍተኛ ነው። ውጤት እንደሚኖር እንጠብቃለን ግን ይህን ያህል ከፍ ያለ ውጤት ብዙ አልጠበቅም። ምክንያት ልጆቻችን የቆያችሁበት የስራ ሁኔታ እናውቀዋለን። ከግዳጅ፣ ከህግ ማስከበር፣ ከሌላ ስምሪት አውጥተን ነው ወደ ውድድር ሜዳ ይላክ ናችሁ። የተመቸ ሁኔታ የለም። እናንተ ብቻ አይደላችሁም። ለክልሉ ታስባላችሁ፣ ለቤተሰብ ታስባላችሁ።